ማንኛውም ቀን የለም አሉ እዩ ሦስት መቶ ስልሳውንም ቀን ሙሉ በሙሉ አላህ ከፈጠራቸው፣ ቅድምም ብለናል የፈጠራቸው 12 ወራቶች ናቸው። አይ እያንዳንዱ ወር 29 እና 30 ቀን አለ። ተጠጋግቶ በዛም በዚህም ብሎ 360 ቀናቶች አሉ በአመቶች ውስጥ ከነዚህ 360 ቀናቶች ውስጥ አንድም ቀን የለም። ሀታ በረመዳን ውስጥ ያሉ ቀናቶች ይሁን ሀታ በሌ በሸዋልም ይሁን በሌ በሙሐረም የሚሆን በማንኛውም ቀን ውስጥ የለም፣ አንድም ቀን የለም። አለ አልዓመሉ አሳሊሕ ፊሃ በእነዚህ ቀናቶች ውስጥ መልካም ሥራ የሚሠራባቸው ቀን የሉም። አሐቡ ኢላ ላሂ ምን ሃዚሂል አያም ያዕኒ አያሙ ልአሽር ከነዚህ ከአስርቱ ቀናቶች የበለጠ ኸይር ሥራ ብንሠራ አላህ ጋር ተወዳጅነትን ሊያስገኝልን የሚችል አንዱም ቀን የለም። በረመዳን ኸይር ሥራ ብንሰራ ደረጃችን ከፍ ይላል አይደል? ልቅናችን ይበጣል ላቅ ይላል። እንደገና ለይለተል ቀድርን ከወፈቀን አላህ ሰማንያ ሦስት ዓመት ከአራት ወር ዒባዳ የማድረግ ያህል ምንዳ ይገኛል። የሙሐረምን ዓሹራ ቀን ከጾምን የሁለት ዓመት ወንጀል ይማራል። እነዚህ ሁላ ነገሮች አሉ። ነገር ግን የሚሰሩ ኸይር ስራዎች እንዳሉ ቢጨፈለቁ በእነዚህ አስር ቀናቶች ውስጥ የምንሰራቸው መልካም ስራን አይስተካከልም። በእነዚህ አስር ቀናቶች ውስጥ አላህ የሚሰጠን መንዳ አጅር ላቅ ያለ የገዘፈ የሆነ ነው። ቃሉ ያ ረሱል ላህ ገረማቸውና፣ አንቱ የአላህ መልክተኛ ሆ ያሉ ሰሉ አለ ነቢ አንቱ የአላህ መልክተኛ ሆ አሉ አለህ ሰላት ሰላም ሰቦች ምንም አይነት ስራ ኸይር ስራ ቢሠራ

እንደ ሙጃሂድ ትልቅ ምን እንዳለ ያለቆ ሰው የለም። ወላ ተቁሉ ለምን ይቁተሉ ፊሰቢልላህ አምዋት፣ በአላህ መንገድ ላይ የታገለ የሞተን ሰው ሞታ አትበሉ ብሏል አላህ። ሞታ አትበሉ ብሏል። ሙጃሂድ የሆኑ ሰዎች ሕያው ናቸው፣ ሞተው ሕያው የሆኑ ናቸው። በአላህ መንገድ ላይ እንደ ሙጃሂዶች አላህ ዘንድ ጀነት ውስጥ የተዘጋጀላቸው ቦታ የለም። በልአሕያውን ዕንደ ረብሂም ዩርዘቁን ሕያው ናቸው፣ አልሞትም አላህ ዘንድኮ ልኮ ይረዘቃሉ። ፈሪሒነቢ ማዕታሁም ላ ምንፈድሊ አላህ በሰጣቸው ችሮታ ለዚህ ነገር ባበቃቸው ውጤት ደስተኞች ናቸው ሙጃሂዶች። አላህ ያንን ነገር ምንጎናጸፍ አላህ አድርገን፣ ሙጃሂድ አላህ አድርገን፣ በሻሃዳ ምንድሞት አላህ አድርገን። በዚህ ዘመን ትልቁ ሙእሚኖች የሚመኙት ግን ሊያገኙት የሚችሉት ጥቂት የሆኑ ሰዎች የጂሃድን ቦታ አላህ አላህ ይወፍቀን፣ አላህ ይወፍቀን። የእውነት ሙጃሂድነትን የተመኘ የሆነ ሰው የተመኛ የሆነ ሰው አልጋው ላይ እንኳን ቢሞት የሸሂድነት ደረጃ አላህ አጎናጽፈዋል ብሎ አሉ። ከልባችን ምንመኝ አላህ ያደርገን እና በአላህ መንገድ ላይ ጅሃድ አድርጎ የሞተ ሰው

እንጂ ጅሃድ ቦታ ላይ ሄዶ ተዋግቶ ቆስሎ ደምቶ ተመልሶ በህይወት የሚመለስ ከሆነ ጅሃድ ሙጃሂድ ቢሆን እንኳን በእነዚህ አስር ቀናቶች ውስጥ የሚሰሩት ሙእሚኖች ኸይር ሥራ ይበልጡታል አለ። አላሁ አክበር! ምን ትላላችሁ? ታዲያ ይህን ቀን በምንድን ነው ታዲያ የምናሳልፈው? ዝም ብለን በእንቱ ፈንቶ አሁንም ሶሻል ሚዲያ ላይ በመጠመድ ነው የምናሳልፈው? አሁንም አይናችንን ቴሌቪዥን ላይ በመጥመን ነው። ፊልምና ድራማዎችን በማየት ነው። አሁንም ጌም በመጫወት ነው። አሁንም ወክ በማድረግና በተለያየ ማላ ያዕኒ ነው የምናሳልፈው። እነዚህን ቀናቶች በከንቱ አሳለፍን ማለት በራሳችን ላይ ፈረድን። ወሰን